ህይወቴ ዛ ጋ ቆሟል። ሊናገር ይገባል። ሌሽ ማኔጅ ለማን ነው? እኔ ሚዲያ እንዳይን ያጊ ይቀባበለኛል ብዬ ጂጂ የምፈራው እንደዚያ ማለት አይደለም። እኔ ደግሞ ጂ ከቤተሰብ ጥያቄ መቶብኛል። ማንም እዚህ ጋ ያለ ከቤተሰብ ያይበልጥም። ማንም አባቴ የከፈለውን የከፈለልኝ የለም እና ይናገራል፣ ይናገራል አለቀ። ስለ ሰው አይመለከትም። አላቅም ይሄ በውስጥ ጨርሱ የምትሉትን ነገር አቁሙ። ሚዲያ ላይ ያለ ነው። ሚዲያ ላይ ያለ ነው። ይሄ ፊት ለፊት ማለቅ አለበት፣ ማለቅ አለበት። ህዝብ መስማት አለበት። ህዝብ እኔ ሆን ብዬ ያደረግኩት ነገር ካለ ይናገር። ያስተዋወቀችን ሚዲያ ላይ መጥቶ ፔጂ ላይ መጥቶ ሄለን ምስክር አለች። ቤቴ የገባ ቀን የመጀመሪያ ቀን ግርማ ሞጦላ አለ ምስክር አሉ እኔ እንኳን ትዳር አይደለም ያልጨረስከው ህይወት አለው ብዬ ለመጠየቅ እንዲናገር ፈልጋለሁ። አለቀ። ኃላፊነት ወስጄ በዛ ልክ ስለ እሱ የተናገርኩትኝ በገባኝ ለን በነገረችኝ ከአንደበቱ በሰማሁት ነው። አሉ ደግሞ የተበደሉም ካሉ ይምጡ። ጂጂ መምጣት አለባቸው። ኖ ምንድን ነው ይሄ ልጅ ይሄ ልጅ ይቀራ ወላድ በድባብቲ ስንት ቆንጆ ጀግና አለ መቅረት ካለበት ይቀራል። ሀቋገ ሚዲያ ላይ ትወጣለች። እኔ ነ ምፈልገው ከዚህ ውጭ ምንም ነገር እንዳትሉ ምንም በውስጥ የምንጨርሰው ነገር የለም። ህይወታችን እዚህ ላይ ነው እዚህ ላይ ነው። እንደብዘ ዲስከሽን ሌላ ነገር ምንም ነገር የለም። ከአባቴ ክብር የሚበልጥ የለም። ዋጋ የከፈለብኝ አባት አለ። ተናዷል፣ ጠይቋል ሀኩን አውጪ። አይ አይደለሁኝም፣ ባለ ትዳር አይደለሁም ሲል ከእሱ አንደበት እንጂ አንቺ ስትከራከሪለት መስማት አልፈልግም ብሏል። እሱ ወጥቶ ይናገር። አይ አልናገርም ካለ እውነትም ችግር አለ ማለት ነው። መጥቶ የማይናገር ከሆነ እኔ ወጥቼ ሚስትነኝ ያለችዋን በይፋ የኢትዮጵያ ህዝብ የተሰበሰበበት ይሄ ነው ያለው ነገር፣ የምደባብቀው በውስጥ ሲወጣ ሲወጣ እንደኔ አላቃትም፣ ለፊልም ብቻ ነው ለዩቱብ ብቻ ነው ብሎ ቢክድስ፣ ይበል ይበል። እንደማያውቅ ያንን ለራሴ ነው የምፈልገው። ስለባለፈው አይደለም። ጂጂ እየገባሽ አይደለም? እኔ ባለትዳር መሆኔን እያወቀች አይደለችም? አንቺ ሚጥሚጣ ጋሱ ብታቀርብ እሷ ደግሞ እኔ ጋር ትመጣለች። አንቺም ጋር ብትመጣ ደግሞ ይመጣላ ይናገራል። ይጨርሱ። እኔ የራሴን ስም ማጽዳት ነው የፈለጉትኝ። አልገባሽም? ጅጂ አልገባሽም? ትዳር አለው፣ ትዳር አለው፣ የሰው ባል ነው ስለተባልኩኝ፣ አለኝ፣ አለኝ፣ የለኝም የሚለውን ይናገር። ታውቃለች፣ አታውቅም? ትዳርን ሄለን ማለት አንድ ነገር ልንገርሽ፣ ጂጂ አልተረዳሽም። ሄለን ማለት በአካል የምታውቀው የዛሬ ስንት ዓመት ገባሽ? እሷ መቼ ነው ይሄ ሁላ ነገር የተፈጠረው? ሪሌሽንሽፕ እንጂ ትዳር አይመስለኝም ሁላ ብላለች ስሰማ ቀጥታ ሄለን ጋር ሄድኩት። ሄለን ስላስተዋወቀች ስለዚህ ልጅ የምትለው እኮ ልጅ አለኝ ከሱ ጓደኛዬ። እኔ ልጅ አባት ነው፣ ትዳር አይደለም። አዎ እሱንም እኔ ማለት አልፈልግም። ራሱ ይበል ሊያነሱ ይበል። እንደምንድን ነው የምትሉት? እኔ የለውም እኮ አላልኩኝም። አንድ ሰው ልጅ አለው። ኦኬ ሰው ልጅ አለው። ልጅ ካለ ልጁን ካልካዳት ባለትዳር ነው። ባል ይንወሰደብኝ ነው። እዚህ ላይ አሁን እች ልጅ ፐብሊክ ላይ የምትታወቅ ሰው ስለሆነች ገባሽ። ሰው የጣለውን ሲያነሱበት አይወድም። ባለትዳር ሳይሆን ይኸውልሽ ምትለው ልጅቷ አብረው እንደነበሩ ልጅ እንዳላቸውና ጉቺ እንደቀማቻት ስታወራ ስትጽፍ፣ እኛ ደሞ ደግሞ ምን አልኳትኝ። ያንን ነው አሁን ልል የፈለኩት፣ ጉቺ ታሪክ አንድ ጊዜ ሴትዮ ዛሬ አማን ይቀርባል ዛሬ ከዛ አለመግባባት ሲመጣ እንደ እኔ ፓንትና ካልሲ እዛ ትወጣለን። ያ ከዛ እንዲያውም ሴክሹዋል ስድብስ ሊመጣ ይችላል። አይ ዶንት ኖው ብቻ ግን እኔ ይሄንን ነገር ግን ልጁ ሚዲያ ላይ ወጥቶ መቆጣጠር ይችላል ወይ አላቅም። ነገ አንድ ጊዜ ሊጨርስ ነገ ጉቺ እሱ ብሄድ ሌላ ሰው አታገኝም አይደለም ግን ተቀልሽኛ። ህዝብ አንተ ከሃዲ አስወልደል እኔ የሚመጣው ነው የሚመጡ እንዲህ አድርገ የሚባለውን ነገር መሸከም ይቻላል። ኦኬ ጉቺ ጉቺ እንዳላጠፋች ለእሷ ሲመሰክር የእሱስ ህይወት እዚህ ጋር ነው። የሱ እሱ ስራው ላይስ ህይወቱ ላይስ ፊውቸሩ ላይስ የጉቺስ ፊውቸር የጉቺስ። እሽ ተመሰከረ አልቀማች እንዳልሽው አንቺ የመሰከርሽ ነው። አንቺ ነሽ ያስተዋወቅሻቸው እራሱ ነው የሄደው። ጠይቀዋለች። ጉቺ ደግሞ እርግጠኛንም እኔ አንድ ፐርሰንት ረፐርሰንት ነገር ታደርገው እንኳን የሰው ባል መሆኑን አውቅ አይደለም። ጉጅ በጣም ስርዓት ያላት ልጅ ነው፣ በጣም ስርዓት እንደ ማን ደደብ ልጅ አይደለች። ለዚህ ነው እኔም እንደዚህ ገብቼ እዚህ ጋር አሁን እንትን እንለፍ፣ ገባሽ። ስለዚህ እምለው ምንድን ነው ያ ነገ ለሚመጣው ነገር ሁለቱም መሸከሚያ ካላቸው? ኦኬ እኔ እውጣለሁ። ግን ያለኝን ነገር በሙሉ ተናገር ያለው ለሚመጣው ስድብ ነገ በመጣ ቁጥርና ነገሩም ሶሻል ሚዲያም ሰው አይመስለኝም። እሱ የሚፈልግም አይመስለኝም። አይዶነ እኔ ግን የምለው ይህ ነገር ቢቃል እኔ ያለብኝን ጣጣ ተናገር ያለው ከዚህ በኋላ ጨርሱ ማለት ነው። እኔ ለጉቺ የመረዳት ያቃቷት ነገር አንድ ነገር ምን አለ መሰላችሁ፣ እኛ እያልን ያለ ነው። አንቺ እንደ እህል ውጪ አትሰጪ፣ ሶፊት አትታይ የተጠየቀው ልጁ ነው ራሱ። መጥተው ይሄን ያህል ከተለጠጠ ጉዳዩ ራሱን ይናገር። እንዲ እንዲ አይነት ነገር ህይወት ነበረኝ ትዳር ነበረኝ ወይ ከትዳር ውጪ ዛሬ ከዚህች ልጅ ጋር ነኝ ብሎ ራሱ ያውራ። አንቺ ምንም ነገር በዚህ ጉዳይ ላይ አትግቢ። የሚያወሩ ሰዎች ወይ ሳምንት የአራት ቀን አምስት ቀን ሊፈጅባቸው ነው ስለዚህ የምትናደችው ነገር የለም። አንዳንድ ጊዜ ሚዲያ ከተወጣ እንደዚህ ነው የሚሆነው። ሰው ያየው ነገር እንደዚህ ነው ስለሆነ፣ አንቺ ክትትል ለማድረግና የአንቺን አንደበት አንቺ ለመጠበቅ ነው እንዲህ ያለሽ ያለ ነው እንጂ እሱ አይምጣ፣ እሱ አይናገር፣ እሱ ማብራሪያ ይስጥ ማለት አደለም። አጭር ነገር ቤቱ ከብተው እኔ ትላንትና ህይወት ነበረኝ፣ ግጆ ልጅ ወልጃለሁ በት ከትዳር ወይ ከትዳር ውጭ የሆነ ህይወት ነበረኝ። ዛሬ ደግሞ ህይወት መርጫ አለው። ያቺ ህይወቴ ጉጅ ናት እና ህይወቴን አትበጥብጡ፣ አመሰግናለሁ ብሎ አጭር መልእክት ቤቱ ላይ ያስተላለ አንቺ ምንም ነገር ውስጥ አትግቢ ነው። ገብቶሻል አይደለ? እንጂ ቤተሰብም ቢሆን የእሷም እሷ እኮ አሁን ለምሳሌ አለሁ የምትለዋለች እዚህ ጋር መምጣቱ ይህ ጥቅሙ ስላላየሁት ነው ማለት ክብሩ ስላላየሁት ነው። በሆነ መንገድ ኔ አንዳንድ ጊዜ እንደዚህም ብዬ እያሰብኩ ነው። ልጁ ወይም ሊፈምስ ተፈልጎ ነው ብዬም እያሰብኩ ነው። ምክንያቱም በጣም አንቺ ስማርት ልጅ ነሽ፣ በጣም ነገሮች የሚገቡሽ ልጅ ነሽ፣ ብዙ ቻሌንጅ ያሳለፍሽ፣ ብዙ ህቶች የምትነክር ልጅ ነሽ እና ለዚህ ነገር ምላሽም ሰውን ፊት የምታቀርብ ልጅ አይደለሽም። ስለዚህ ይሄ ስለሆነ አንቺ ምንም ያገባሽ ነገር የለም። ትናንትና የነበረው ህይወት አለው፣ ይቅርታ ትናንትና የነበረው ህይወት አለ። ያ ህይወቱ ትዳር አለኝ፣ ልጅ አለኝ፣ ከትላንትና ህይወት ይቀጥላለሁ። ጉቺ ቅርታ በድዬ ይሻለው፣ ወይም ዋሽቼ ይሻለሁ፣ ወይም ደግሞ አመሰግናለሁ። የልጅ እናት ትላንትና ከአንቺ ጋር ህይወት ነበረኝ፣ አቁሜያለሁ። ዛሬ ጉቺ መርጬያለሁ፣ አመሰግናለሁ ብሎ በአጭሩ እራሱ መልስ ይመልስ። አንቺ ምንም ነገር በቃ ሸው፣ አትበሳጭም አትናደጅ። ይህ ሰው እንደውም አትሄጂ፣ ቤትሽን በዚህ ጉዳይ አታንሽ፣ ምንም ምንም ማለት ነው። ሰዎቹ ደግሞ ይሄ ይረዱ። ቲክቶክ ደግሞ ቪዩ ነው፣ በቃ ሸው፣ ዩቲውብ ቢዝነስ ነው። ሰዎች ነገ ቪዲዮ ተቀርጾ ይወጣባቸዋል፣ ልጅ ይኖራቸዋል፣ ማህበራዊ ህይወት ይኖራቸዋል። ይሄ ነገር ለነገ እንደሚቀመጥ ሰዎች አያዩም፣ ለዛሬ ብቻ ነው፣ ትኩስ ትኩስ ነገር ብዙ ሰው የሚያዩ ማለት ነው። ስለዚህ እንዲ የምንጫነሽ እኮ አሁን ልጁ ስለማናውቀው ነው እንጂ ልጁ ባውቀው እኔ እንደዚህ ነው የምለው። ለምንድን ነው እኔ ደግሞ እያልኩኝ ያለሁት ኦልሬዲ ዩቱዩብ ይሁን ቲክታክ ይሁን ኤቭሪዌር አለሁኝ አይደለ? ኤቭሪዌር ተሰምቷል አይደለ? ስለዚህ ዌን ዊ ኬም ቱ ፖይንት፣ ለምንድ ነው እሱ ወጥቶ ይናገር ተብሎ ጥያቄ መጥቷል? ለምንድ ነው እንዲናገር የማይፈለገው? ይናገር። ቤተሰብ እየጠየቀኝ ነው። በቃ በዚህ ጉዳይ አንድ ነገር ልንገራችሁ። በጣም የማከብራችሁ ሰዎች ናችሁ እዚህ ውስጥ ያላችሁት። ሁላችሁንም ወዳለሁ፣ ሁላችሁንም አከብራለሁ። ይህ ወጣል፣ ይናገራል። በቃ መናገር አለበት። እኔ ማናችሁም እዚህ ያላችሁት ከቤተሰቤ በላይ አደላችሁ። አንዳችሁ አባቴ ጋር ከአባቴ በላይ ክብር የለኝም። አባቴ ወንድሞቼ፣ ሬድ ላይኖቼ ናቸው። አለቀ። ክብራችን ተነክቷል ብለዋል። የሰው ባለኝ አይደለሁም የሚለውን ሊናገር ይገባል። አለቀ። ማንንም አልሰማም በዚህ ኬስ። መፖሰት አይደለም ስንት ነገር ተፖስቷል። አይ ዶን ኬር። ይናገር፣ ይናገር፣ ለህዝብ ክሊር ያድርግ። ምንም ነገር ጂጂ በምንም አላስተካክለውም። በምንም ይስተካከል ይደረግም አይችልም። ሊናገር ይገባል። ሊናገር ይገባል። ይሄ ነው ያለው ነገር። በውስጥ የምናወራው ነገር የለም። ለምደ በውስጥ የምናወራው የምን ውስጥ ነው? በውስጥ ማን አጓርታኝ እኮ መግባብ ከሴቷ ጋር አውሪ የምትሉ ሰዎች ናቸው የምታስቆኝ። ምን አገባኝ። ዣሜ አላወራትም። ምን አገባኝ። ከእሷ ጋር ማወራው ከእሱ ጋር ተጨርስ። እሱን ነው የጠየቅኩትኝ። እሱ መልስ አለኝ ብሏል። ሚጣ ጠይቃለች፣ ሌሎ ሌሎችም ጠይቀዋል። በሚጣ ቤት ገብቶ ሊናገር ተስማምተናል። በሚጣ ቤት ያለውን ነገር ይናገር። ለምደ ከህዝብ የሚደበቀው እኔ እኮ አልሰረኩም። ከህዝብ የሚደበቅ ነገር የለም። በውስጥ የምንጨርሰው የኔ እና የሱ የግል ጸብ እኮ አይደለም፣ ህዝብ እየጠየቀ ያለው ነገር ነው ይሄ። ኢቨን ህዝብንም ዲስሬስፔክት ማድረግ ነው። ሲቀጥል ደግሞ በቤተሰቦቼ ክብር አልደራደርም። እሱ ወጥቶ ያለውን ነገር የማይናገር ከሆነ ያ የደበቀኝ ነገር አለ ተሸውጃለው ማለት ነው። እኔ ራሴ ወጥቼ ልጅቷን ይቅርታ እጠይቃለሁ። ተደብቅ ያለው ተሸውጃለው ማለት ነው። ኢፍ ናት ይመጣል፣ ይናገራል። ኢንደብዘ ዲስካሽን ጨርሻለሁ። ምንም ማባበልም እንትንም አያስፈልገውም።